በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋው በብዙ ምረቱ በብዙ በጎነቱ የሚያኖራችሁ የሚያኖረን ጌታችን አምላካችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከእመቤታችን በድንግልና ሥጋ በድንግልና ነፍስ ትንት ከሆነች ተወልዶ መስቀል ላይ በተሰቀለ ጊዜ የሰውን በደል ሁሉ ሲከፍል በደላቸው የተከፈለላቸው የዳኑ ሕዝቦች በክርስቶስ ያመለጡ የተረፉ ሕዝቦች የሆነን የሆናችሁ እግዚአብሔር ብሩካን ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክና ጌታ እስከ ዘላለም ስሙ የተወደደ የተመሰገነ ይሁን። ቤተሰቦቼ እንግዲህ አጋፔ ቤተሰቦች እንድትሆኑ ደግሞ በመሆናችሁ ብዙ የተጠቀማችሁ ሰዎች አላችሁ። ትመርቁናላችሁ፣ ደስም ይላችኋል። እግዚአብሔር ይመስገን። ይህን ስለምታደርጉ እግዚአብሔር እናንተን፣ ቤታችሁን ይባርክ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አንደኛ ዮሐንስ መልእክት ምዕራፍ አራት ቁጥር አራት እንግዲህ ይህንን መልእክት የጻፈልን ቅዱሱ ታማኙ በስቀል ስር ድረስ የነበረው ዮሐንስ ወንጌላዊ ወይም ወልደነ ጉድጓድ የዘብዴዎስ ልጅ ነው። አስገራሚ በሆኑ አስደማሚ በሆኑ መልእክቶቹ የምናውቀው ሐዋርያ ጌታ የወደው የነበረ ሐዋርያ ነው። በኋላም እናታችን ቅድስት ድንግል ማርያም በቤቱ ተቀብሎ ያገለግላት የነበረ ሐዋርያ ነው። ከባድ ጠንካራ መልእክት ያላቸው መለታትንና ወንጌልን የጻፈ ነው። እዚህ ጋ በዓለም ለሚታገሉ ከዓለም ጋር ባለው ተግዳሮትና ትግል ውስጥ ለሚያልፉ ክርስቲያኖች የላከላቸው አንጻራዊ አድርጎ ዓለምንና በእኛ በነሱ ያለውን አንጻር አድርጎ እያስቀመጠው መልእክት ነው። እንግዲህ ዓለም ራሱን የቻለ ሰፊ ትርጉም አለው። አለም የራሱ የመንግስት ሲስተም አለው። አለም ቁሳዊ በሆነው በምናየው አለም ላይ እንደምታውቁት ፖለቲካ አለ፣ የንግድ ሲስተም አለ፣ ህገ ህይወት፣ ህገ መንግስት አለ። ደግሞም በስውር ደግሞ አለም ላይ የሚገዙ ደግሞ ስውራን ገዢዎች ደግሞ እንደዚሁ አሉ። የራሳቸውን አላማ አጀንዳ የሚያስፈጽሙ እግዚአብሔርን ሀሳብ የሚቃወሙ አሉ። መሳሪያ የሚያደርጉት ይህንን የሚታየውን አለም ነው። ስለዚህ ብዙ ክርስቲያኖች በዚህ ዓለም ላይ ስለምንኖር ዓለም ከልባችን ወጣችን እንጂ እኛ ከዓለም ስላልወጣን ከዓለም የሚመጣው የሚቀሰ የሚወረወረው ቀስት የሚዘረጋው ወጥመድ ሊነካን ይሞክራል እና በዚህ ጊዜ ግን መንፈሳችንን የምናበረታበትን ቃል ይነግረናል። ዮሐንስ በዓለም አለ በዓለም ያለው አለ ግን በዓለም ካለው ከኛ ጋር ያለው ይበልጣል። ምንድን ነው በዓለም ያለው ሕይወታችን ውስጥ ስፍራ ይዞ የምናገኘው ዓለም አለ። ለምሳሌ የሚበለጥ መንፈስ ይሰማናል። አጠገባችን ዓለምን የሚያገለግሉ ዓለምን መስሎ የሚኖሩ ሰዎች የተሻለ ኑሮ የኖሩ፣ እኛ ደግሞ ከእነሱ ዝቅ ያለ ኑሮ ስለምንኖር ሕይወትን ከኑሯችን አንጻ ልንመዝነው እንችላለን። ሰው አደለን ነገሮችን መለካት መመዘን ራሳችንን ከዛ አንጻር ማየት እንድንጀምር እንችላለን። እነዛ ባዓለም ያሉ ሰዎች በጣም ጌጠኛ ልብስ የሚለብሱ ጌጠኞች ናቸው። ፊታቸው ያንጸባርቃል። የሚታዩ ነገሮች ብዙ አሏቸው። ህይወታቸው እንደሚታየው ይመስለናል። የተመልከቱ ሶሻል ሚዲያ ላይ ዛሬ ጨፍረው ነገ የሚሞቱ ሰዎች ዛሬ ደንሰውልን ዛሬ አይተናቸው እንደ ኮከብ ብቅ ብልጭ ብለው ማታ ደግሞ ሞቱ ሲባል ራሳቸውን አጠፉ ሲባል ትሰማላችሁ አይደል? ታያላችሁ። እነዚህ የሚያማምሩ ሰዎች መልካቸው፣ ውጫቸው፣ ገጻቸው ደስ የሚሉ ሰዎች ለምንድነው ራሳቸውን የሚያጠፉት? አያችሁ፣ በዓለም ላይ በጣም የሚያጓጓ በተለይ በሚዲያው ላይ በድረ ገጾቹ ላይ በጣም መልከ መልካም ሆኖ የሚመጣው ነገር ውስጡ ያለውን ሚስጥር አናውቅም። ከጀርባው ምን ጎለት እንዳለው አናውቅ። ለዚህ ነው ዮሐንስ በዚህ ነገር ተስበ ኑሯችንን በዚያ ነገር በዛ በምናየው አንፃር እያየን እኔ ወደኋላ የቀረው ነኝ ብለን የምናስብ ከሆነ ምንድን ነው የሚነግረን? ባለም ካለው ከኛ ጋር ያለው ይበልጣል። አየሽ አንቺ ቢያንስ መቆም ችለሻል። ቢያንስ ችግሮችን ተቋቁመሽ እግዚአብሔር አለልኝ በለሽ ገመድ ይዘሽ አልሄድሽም ወደ ጮ ወደ ጓሮ ለምንድን ነው ይህን ጥንካሬ ያገኘሽው ከአንቺ ጋር ያለው ስለሚበልጥ ነው ለህይወትሽ ዋጋ እንደሰጫ ትርኮሻል ይሄ ከቀለበት አይበልጥም ይሄ ከዲያመንድ ቀለበት አይበልጥም ይሄ ከጌጠኛ ልብስ አይበልጥም ተመልከች አንቺ ጋር ያለው በህይወት እንድትቆም ይረርቶሻል ችግሩ እኮ በሁለታችን ማለት ራሳቸውን በሚያጠፉትና ራሳቸውን ራሳቸውን በማያጠፉት ሰዎች መካከል ያለው ችግር አንጻር በአንጻር ሲታይ እኩል ሊሆን ይችላል ግን አንደኛው ቶሎ ይወድቃል ይደክመዋል አቅም ያጣል አንደኛው በእግዚአብሔር ኃይል ደግሞ ነገሮች አሸንፎ ይወጣል። በአለም ካለው ይልቅ እኛ ጋር ያለው የበለጠ ስለሆነ ነው። ሌላው ደግሞ የሚያስጨንቁ ነገሮች ከዓለም ይመጣሉ። የሚያስፈራሩ የሚያስደነግጡ፣ መረጋጋትን የሚነሱ ነገሮች ለሁሉም ሰው ይሄ የመንፈስ አሰራር ስለሆነ የፍርሃት መንፈስ ይላል ጳውሎስ። መንፈሱ የፍርሃት ስለሆነ በሁሉም ሰው ላይ ነው የሚለቀቀው ያ መንፈስ የፍርሃት መንፈስ አንዳንዶችን በሽተኛ ያደርጋቸዋል። ይገርማቸዋል። ጤነኞቹን ሰዎች በሽተኛ ያደርጋቸዋል፣ ደማቸው ስኳራቸው ከፍ እንዲል፣ ሌላ አይነት ሕመም እንዲይዛቸው፣ የአእምሮ ሕመምተኛ እንዲሆኑ ያደርጋቸዋል። ከመንፈሱ ውጊያ የተነሳ ማለት ዓለም የምታመነጨው ከጥልቁ የሚወጣው መንፈስ ወደ ሰዎች ሲለቀቅ ለአንዳንዶቹ በዚህ ልክ የጉዳት ውጤት ይዞ ይመጣል። እግዚአብሔር ለሚያምኑ ሰዎች ደግሞ በእግዚአብሔር የመጽናናትና ነገሮችን የመቋቋም አቅም ደግሞ ይሰጣል። አንድ ካህን ማቀው ካህን ነበርና፣ ብዙ ይፈተን ነበር። ክፍለ ሀገር ውስጥ ነው የሚሰራው። ከባድ ፈተና ነበርበት እና እሳት ቢነድበት ከታችም ከላይም ነው። ጠንካራ አገልጋይ ነው፣ የእውነት አገልጋይ ነው፣ የልብ አገልጋይ ነው። ግን እሳት ይነድበት ነበር። ምን አለኛ አንድ ቀን ለጉባኤ እሱ ከተማ ሄቼ ቀሲሳለኝ እኔ እኔ አለ፣ እግዚአብሔርን ባላቅ እግዚአብሔርን ባላቅ አለ፣ ራቁቴን የአእምሮ ሕመምተኛ ሆኜ ጫት ይዤ ራቁቱን የሚሄድ የአእምሮ ሕመምተኛ ሰው ሆኖ ነበር አለ። ከደረሰብኝ የተነሳ ይገረመኛል አለ፣ አእምሮ እንዴት እንደሚጠብቅ እግዚአብሔር። ችግሮ እኮ እኩል ነው። ይሄ ውጊያው የፍርሃት መንፈሱ የጭንቀት መንፈሱ የማሸበር መንፈሱ እኩል ይለቀቅና እግዚአብሔርን የሚያውቁ ሰዎች ግን ተቋቁሞት ያልፋል እንዳትሸነፉ ይህን የምትሰሙ እግዚአብሔር ልጆች ከእናንተ ጋር ያለው ዓለም ላይ ካለው ይበልጣል። እንዳትሸነፉ። ጠንካሮች ሆኑ፣ በእግዚአብሔር ታመኑ፣ በታማኙ ክንዱ ላይ ራሳችሁን ጣሉ። ነገር እንዴትም አይሆን፣ እንዴትም አይከናወን፣ ግን ግድ የላችሁ የእግዚአብሔር ቃል የምናቀና እግዚአብሔር መንፈስ የሚደግፈን ሰዎች ከሚወረወረው ከሚያስጨንቀው ከሚያስፈራው መንፈስ ጥቃት ማታለል እንጠበቃለን። አንድ ነገር ይዞ ነው የሚያስጨንቀን። አንድ ጉትለት ይዞ ወይ ህመማን ልብ ሄደናል ወይ ፋይናንሳችን ቀውስ ውስጥ እንደገባ ሊነግረን ይሞክራል። ብቻ በዛም በዚህ የሆነ ነገራችን ወይ ጤናችን፣ የቤተሰባችን ጉዳይ ይሆናል። የሚመጣብን ግን ጭንቀት የሆኑ እኛ ጋር ሊመጣ ይችላል። ግን እግዚአብሔር ከኛ ጋር ከሆነ ማናልፈው ማንሻገረው ነገር የለም ማይፈታም የለም ሁሉ ነገር ውሃው ወይን መሆን ይችላል። ባዶ ማሰሮ ዘይት ሊሞላ ይችላል። የታመመው ካልጋው ሊነሳ ይችላል። የተጨነቁ ሙታን ሳይቀሩ ከመቃብር ከተነሱ ምንድን ነው የሚያቅተው የኛ ጌታ? ስለዚህ በዓለም ካለው ይልቅ ከኛ ጋር ያለው የበለጠ። ይህንን አስቡ። ሁልጊዜ በተጨነቃችሁና በፈራችሁ ጊዜ ዓለም ላይ ካለው ሰው እግዚአብሔርን ከማያምኑ ሰው እኩል እንዳታስቡ ሌላ በዓለም ያለው ምርጫና ውሳኔ እኛ ካለ ምርጫና ውሳኔ አንጻር የሚመዘንበት ቃል ነው። ይቃል ሰው የሚመቸው የሚመርጥበት እድል አለ። አለም ላይ የምትፈልገውን ምንም ውጤቱ ምንም ይሁን ምንም በቃ መምረጥ ይችላል። ሰይጣንን እስከ ማምለክ መረስ ይችላል። ሀብታም ያደረግ የሚችል የትኛውንም መንገድ በሞከር ይቻላል። ከኛ ጋር ያለው ግን ስለሚበልጥ በዚህ ልክ አንጨነቅ። ከኛ ጋር ያለው ስለሚበልጥ በዚህ ልክ ራሳችንን አናዋረድ፣ ራሳችንን አንጥልም፣ ሚበልጣለና። በምሕረቱ ባለጸጋ የሆነ የሁሉ መጋቢ እግዚአብሔር የኛ አባትና አሳዳሪ ነው። በዚህ ልክ አንዋረድ። ይህንን እኮ ፈተና ለጌታችን በዛ በፈተና ተዳረድ አቅርቦለታል። ወድቀብ ሰግድልኝ፣ የዓለምን ሁሉ ክብር ሰጥሃለሁ። በዓለም ካለው ይልቅ እዛ ተራራ ላይ የቆመው ኢየሱስ ይበልጥ ነበር። አልገባውም ሴጣን እንዲሆንን እኛም ከጌታችን ጀርባ የቆምን ትውልድ ነን። ዓለም የምትሰጠን አታላ አሳምራ የምታሳየን የትኛውም ስጦታና የብልጥግና የመክበር ውሳኔ እግዚአብሔርን ከማመን ከሚገኘው በረከት ጋር አይወዳደር። እጅግ የሚበልጠው የኛ ኛ የኛ እግዚአብሔር ልጆች ጠቡ ሰሎሞን ፍቅር ከሌለበት ከሌለበት ጮማ ከመብላት ጎመን መብላት ይሻላል ፍቅር ውስጥ ይላል በክርስቶስ ፍቅር ውስጥ ሆነን ጎመን መብላት ይበልጥብናል። ግን ደግሞ ጎመን ሰው ጮማም እንበላለን ከፈለግ እግዚአብሔር ምን ይጎለዋል? በምድረ በዳ አላሳየም? ለሰው ልጅ መጋቢነት ሆን ሲፈልጉ ድርጭት ስጋ በልቷቸዋል፣ ሲፈልጉ መና በልተዋል። ምን ጎደለባቸው? ፕሮቲኑም ካርቦሃይድሬቱም አልቀርም፣ ምንም አልቀራቸውም። ጫማቸውም አላለቅም፣ ልብሳቸውም አልተቀደደም። እግዚአብሔር ከኛ ጋር ስለሆነ ዓለምን ለመከተል ራሳችንን ማዋረድ አይጠበቅብን፣ ምክንያቱም በዓለም ካለው ይልቅ ከኛ ጋር ያለው ይበለጠ። ሌላው ጥበቃው ነው። ጥበቃው ትድግናው፣ እረኝነቱ እኛን የሚጠብቀን። በዓለም ያሉ ሰዎች ደግሞ ይጠብቃቸዋል። ሰው የራሱ ሴኪዩሪቲ ጋርድ አለው። የራሱ የጥበቃ የዘነት ተቋም አለው። መንግስትም አለው ሀገርም ከተማም አለው። ደግሞ ከዛ ጀርባ ደግሞ መለኮታዊ ጥበቃም አለ። እግዚአብሔር ከተማን ካልጠበቀ ጠባቆች በከንቱ የተጋሉ የሚለው ላይ ትኩ ወይንን ነው። ሰው የሚጠብቅበት ራሱ የሚጠብቅበት አጥር አለው። የሚቆልፍበት ቁልፍ አለው። ምን አለው ብቻ ራሱ ከላከለበት አለ በሚያስቡ በአለም ይን ነው። ሽጉጥ አለ። ውሻ አለ። ጥበቃ አለ፣ ዘበኛ አጥር አለ፣ ሽቦ አለ። አደገኛ ብዙ ምንድላቸው ነገሮች አሉ ካሜራ አለ። አሁን አሁን እራሳችን ለመጠበቅ ገንዘብ ከፍለን የምንገዛቸው ነገሮች አሉ። ሌላም ሌላም ብቻ ብዙ ሰውም ማቆመ የሚያድሩ አሉ። ግን ደግሞ እግዚአብሔርን አምነው የሚያምኑ ደግሞ እንደ አብርሃም አሉ። አብርሃም ባለጸጋ ነበር። ቆንጆ ሚስት ነበረችው፣ ትልቅ ሀብት ነበረው። መዘረፍ ቢፈልግ ይዘረፍ ነበር። ጠላት ቢፈልገው እግዚአብሔር ባይጠብቀው ኖሮ ጠላት በአንድ ጊዜ ሊያጠፋው ይችል ነበር። አብርሃም ግን በድንኳን ውስጥ ነበር የሚኖረው፣ በጨርቅ ድንኳን ውስጥ። ዓለም ላይ አሁን እንደምንለው በጣም ጥብቅ ጥበቃ ከሚኖረው ዓለም ይልቅ በድንኳን የሚያዝረው አብርሃም ይበልጣል። ከነሱ ጋር ካለው በዓለም ካለው ከእኛ ጋር ያለው ይበልጣል። ጨርቅ ድንኳኑ ጫፍ ማንም ሳይነካ አብርሃም ሸምግሎ እድሜ ጠግቦ ሞት አንድም አልደፈረው። ዛሬ ሰልፈኞች ቀስተኞች፣ ኃይለኞች የሚያስፈራሩ ምኖ ቢከቡን እንደ ጊያዝ አይኖቻችን ቢከፈት በዙሪያችን ብሱ ሳት ሰረገላ ላይ የታጠቁ መላእክት አሉ። ከኛ ጋር ያለው በዓለም ላይ ካለው የመጣ ለዚህ ነው በሰላም የምንተኛው በሰላም የምንነሳው ለዚህ ነው። አንድ ሊቀጳጳስ አባት በሌሊት ይሄዳሉ ናግዶች ከዚያ ይነሳሉ። ኦሮሚያ በኦሮሚያ አካባቢ ነውእና አቋርጦ ደግሞ ወደዛ ይሄዳሉና እንዴት ማባታችን ስላቸው እንዴ የሚጠብቀኝ እኮ እግዚአብሔር አለ ይጠብቃቸው? እና እናንዳንድ ጊዜ ሽፍታዎች ያስቆሟቸዋል። ይነግሩኛል። ሽፍታዎች ያስቆሟቸው ምንድነው ይሄ እንትን ይዘው ይሄዳሉ፣ ይሄ ጸበል ይዘው ይሄዳሉ፣ ይሄ የሚበሉ እነዚህ ዘቢብ ይዘው ይሄዳሉ፣ ይሰጧቸዋል? ይለቋቸዋል በሰላም ምክንያቱም ይውላችሁ ከኛ ጋራ ያለው በአለም ካሉ የበለጠ አሸናፊ ነው ሙገሳ ያለብሳል ጠባቂ ነው እረኛ ነው እግዚአብሔር ልጆች ሁልጊዜ እናስቡ ለልጆቻችንም ይህንን እንንገራቸው በአለም ካለው ይልቅ ከኛ ጋር ያለው ይበልጣል እጃችን ስልካችን ላይ ካለው ይልቅ ሰማይ ላይ ያለው ይበልጣል ማለት ያስፈልጋል እነት ያስፈልጋል የሚያስጎመጃው አለም የሚያጓጓው አለም በኖርኩበት የሚባለው አለም ውስጥ ካለው ህይወት በላይ ሰማይ ላይ ያለሁት ይበልጣል። ቅድመ ለዛ ሁሉ ቦታ እንዲሰጥ ማሳየት ይገባል። የሰማኑን በልቡናችን ጻፍ። መንፈስ ቅዱስ ይባርካችሁ። የሰማኑን በልባችን ጻፍ። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮ ቢሆን ኮሜንት አድርጋችሁ ስለምትወጣ አመሰግናችኋለሁ። ብዙ ኮሜንት አደርጋላችሁ ደስ ይለኛል። ብዙ ላይክ አለው እና ይሄ ደግሞ ብዙ ቪዲዮ እንዲታይ ሰዎች እንዲሰሙት አድርጓል። አሁንም ሜ እናደርጉ ቀሲስ አሸናፊ ገብረማርያም ነኝ። ዘራችሁን እግዚአብሔር ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኢትዮጵያ፣ አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስምብሩክ ምስኩን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምረት ብዙ ጸጋ የሰጣችሁ